የማካከለ ኢትዮጵያ ክልል ምስረታውን ካደረገ ሁለት ዓመት ነው ያስቆጠረው። በእነኚህ ጊዜያትም በተሰሩ ቅንጅታዊ ስራዎች የህዝቡን ሁለንትና የጥቅም ማስጠበቅ የቻሉ ተጨባጭ ውጤቶች ተመዝግበዋል። በክልሉ በሚገኙ ሁሉም መዋቅሮች የሚከወኑ የልማት ተግባራትም ክልሉ እያከናወነ ላለው ተግባር ያው ምስክር ናቸው። ክልሉ ዘንድሮ ትልቁን ሀገራዊ ሁነት እንዲያስተናግድ እድሉን ሲያገኝም ከወትሮ በላቀ ደረጃ ልማታዊ ስራዎችን በማፋጠንና ፕሮጀክቶችን በፍጥነት በማጠናቀቅም እሁነቱን በሚጠበቀው ልክ ለማስተናገድ ዝግጅቱን በማጠናቀቅ ላይ መሆኑን የክልሉ ህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ስርሞሎ በሰጡት መግለጫ አስታወቀዋል። እንደ አፈ ጉባኤዋ ማብራሪያ ከሆነም የተመዘገቡ ድሎችን የሚመጥን በዓል ክልሉ ለማስተናገድ ዝግጅቶችን እያጠናቀቀ ነው ብሏል። ኢትዮጵያን ሊመጥን በሚችል ደረጃ ከፍ ባለ መንገድ የተለያዩ ዝግጅቶች ሲደረጉ የቆየበት ሁኔታ ነው ያለው። የያዝነው አመት እንደሚታወቀው ሀገራችን በከፍታ ደረጃ ላይ የምትገኝ ሀገር ነች። ይሄንን ሊመጥን የሚችል ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። ከዚያ አኳያ አንደኛ የሁሉም የጥቁር ህዝቦች መኩሪያ የሆነውን የህዳሴ ግድባችንን ባስመረቅንበት ማግስት ይሄን በዓል የምናከብርበት ሁኔታ ነው ያለው። ከዛ ባሻገር በነዚህ ባገኘናቸው ድሎች ሳንኩራራ የጋዝ ፋብሪካ፣ ሌሎች ትልልቅ ፕሮጀክቶችንም ጭምር ማስጀመር የቻልንበት ሁኔታ ነው ያለው። ከዛ ባሻገርም የተፈጥሮ ሀብታችን የሆነውን የቀይ ባህር ጥያቄም ጭምር ያቀረብንበት ከተስፋ ብርሃን ወደሚጨበጥ ብርሃን የተሸጋገርንበት ዓመትም ጭምር ጭላንጭል ማየት የጀመርንበት ዓመት ጭምር ሆነን የምናከብረው በዓል ነው። ስለዚህ ይሄንን ሊመጥን በሚችል ደረጃ ኢትዮጵያ በሁሉም ዘንድ ከፍ ብላ ልትታይ በሚችል ደረጃ ዝግጅት እየተደረገ ያለበት ሁኔታ ነው ያለው። በዓሉን በስኬት ለማክበር የተለያዩ የመሰረተ ልማቶች በአጭር ጊዜ ተገንብተው ዝግጁ ተደርገዋልም ብለዋል። በዓሉ ለክልሉ ልዩ እድልንም ይዞ መጥቷልም ያሉት የመሰረተ ልማት ግንባታ ጋም ተያይዞ ልዩ ልዩ ስራዎች የተሰሩበት ሁኔታ ነው ያለው። ይህን በምናይበት ጊዜ በዓሉ በተለይ ለማዕከላዊ ኢትዮጵያ ክልል ልዩ እድሎችንም ጭምር ይዞ የመጣበትና ይህንን እድልም ጭምር መጠቀም የቻልንበት ሁኔታ እንዳለ ለማንሳት ነው። እነዚህ ልማቶችን ስናከናውን ጎን ለጎን ያገኘናቸው ፋይዳዎችንም ጭምር ለማየት የሞከርንበት ሁኔታ ነው ያለው። ከልማቱ ባሻገር በማልማት ሂደት ውስጥ የወጣቱን የስራ እድል ጭምር መፍጠር የተቻለበት ሁኔታ ነው ያለው። አንድ ግንባታ፣ አንድ ፕሮጀክት ሲከናወን የሰው ጉልበት የሚጠይቅበት ሁኔታ አለ። ስለዚህ ከዚህ አኳያ የስራ እድልም ጭምር መፍጠር የቻለበት ሁኔታ ነው ያለው። የፕሮጀክት አፈጻጸማችን አመራር ሂደታችንንም ጭምር ጀምሮ መጨረስንም ጭምር ማሳየት የቻልንበት ሁኔታ ነው ያለው። ስቴዲየም፣ የቢሮ ግንባታ እንደዚሁም የቤተ መንግስት ግንባታ በአጭር ጊዜ ስድስት ወር ባልሞላ ጊዜ ውስጥ ተገንብቶ ወደ ማጠናቀቁና ጥቃቅን ነገሮች የለቀማ ስራ እየተሰራ ያለበት ሁኔታ ነው ያለው። ስለዚህ ከዚህ አኳያ ስናይ የፕሮጀክት ፕሮጀክት አፈጻጸም ጀምሮ የመጨረስን የብልጽግና ህሳቢዎችንም ጭምር ተግባራዊ ማድረግ የቻልንበት ሁኔታ እንዳለ ለማንሳት ነው። የክልሉ ህዝብ በዓሉን ስኬታማ ለማድረግና ደማቅ የእንግዳ አቀባበል ለማድረግም ዝግጁ ነው ብለዋል። ህዝቡም ከበዓሉ ጋር ተያይዞ በጣም ደስተኛ ሆኖ ለመቀበል ዝግጅት እያደረገ ያለበት ሁኔታ ነው ያለው። አካባቢውን ሰላም በማድረግ ረገድ፣ ሰላሙን በማስጠበቅ ረገድ፣ እንግዶችን ለመቀበል ዝግጁ በመሆን ረገድ ትልቅ ሰፊ ስራ በህዝቡ መሃልም እየተሰራ ያለበት ሁኔታ ነው ያለው። እንግዲህ ከለውጡ በፊት በልዩነቶቻችን ዙሪያ ላይ ሰፊ ስራዎች ሲሰሩ ቆይተዋል። አሁን ላይ ግን ከለውጡ በኋላ በተለይ ገዢ ትርክትን እየገነባን ያለንበት ሁኔታ ነው ያለው። ከነጠላ ትርክት ወጥተን ወደ ገዢ ትርክት በሂደት እየገነባን ያለንበት ሁኔታ ነው ያለው እና ስለዚህ ከዚህ ባህል ጋር ተያይዞ አስተሳስሮ ለመስራትም ትልቅ ዝግጅት እየተደረገ ያለበት ሁኔታ ነው ያለው። ለቀጣይ ተልዕኮም ጭምር ሊያነሳሳ በሚችል መንገድ የበዓሉ ዝግጅት እየተደረገ ያለበት ሁኔታ ነው ያለው። ክልሉን በአጭር ጊዜ ስኬታማ ለማድረግ የተያዙ ውጥኖችን ወደ ተግባር መቀየር በመቻሉም ተጨባጭ ውጤቶች በክልሉ እየተመዘገቡ እንደሆነ በመግለጫቸው አንስተዋል። የመገናኛ ብዙሃኑም በክልሉ የተሰሩ ሁሉ አቀፍ የልማት ስራዎች ለህዝብ አይንና ጆሮ በተገቢው ተደራሽ ማድረግ እንዳለባቸውም አስገንዝበዋል። ክልሉ ከተመሰረተ ያው አጭር ጊዜ ቢሆንም በተለይ የብልጽግና ንሳቤዎች ፍጥነትና ፈጠራ ታክሎበት ትልልቅ ውጤቶችን ማምጣት የቻልንበት፣ አርሶ አደራችን ኢኮኖሚካሊ ተጠቃሚ መሆን የቻለበት፣ ከተሞች ላይ መነቃቃት የተፈጠረበት፣ ከበዓሉ ጋር ተያይዞ ደግሞ ትልቅ እድሎችን ጭምር ይዞ የመጣበት ሁሉም ማህበረሰብ ጋር ግንዛቤ የተፈጠረበት እዚህም እዚያም ሁሉም በራሱ ተነስቶ ስራዎችን እየሰራ ያለበት ሁኔታ ነው ያለው እና ትልልቅ ለውጦችን ማግኘት የቻልንበት ሁኔታ ነው ያለው። ሲጠቃለል ማዕከላዊ ኢትዮጵያ የቱሪዝም የኢንዱስትሪ መዳረሻ አድርገን እየሰራን ያለንበት ሁኔታ አለ። የሀያኛው ብሄር ብሄረሰቦች ህዝቦች ቀንን ለማክበር ከሁሉም የሀገራችን ክልሎች የሚመጡ የኢትዮጵያ ማዕከል ከሆነችው ከመዲናዋ ቅድም እንዳስቀመጥኩት በቅርብ ርቀት የምትገኝ ከተማ ነች። የስራ ወዳድ ስራ ወዳድና ታታሪ የሆነ ህዝብ ይዞ የተመሰረተ ክልል ነው። ስለዚህ ፍጹምና ሰላማዊ በሆነ መንገድ አስር ብሔረሰቦችና እንደዚሁም ደግሞ በውስጡ በኢትዮጵያ የሚኖሩ ብሔር ብሔረሰቦችን ይዛ የተመሰረተች ክልል ነች። ይህንን እምቅ አቅም ያሉንን ኢንቨስትመንቶች ያሉንን የቱሪዝም መዳረሻዎችን በደንብ አድርጎ የማስተዋወቅ ተደራሽ የማድረግ ከእናንተ ከሚዲያ አካላት የሚጠበቅበት ሁኔታ ነው ያለው እና ስለዚህ ይህንን ኃላፊነታችሁ በተገቢነት እንድትወጡ መልእክቴን አስተላልፋለሁ።